ሰላም እንዴት ናችሁ? እንኳን ደህና መጣችሁ። ይህ ፋኖስ ሚዲያ ነው። እኔ ደግሞ አብርሃም ነኝ። ዛሬ እንደ ተማሪ ሁነን የትኛው ዲፓርትመንት እንምረጥና በወደፊት እንደምን እንደምን እንገባ እንመለከታለን በተለይም የሚገባቸውን እና በገንዘብ የሚጠቀሙባቸውን ዲፓርትመንቶች እንመለከታለን። የመጀመሪያው ዲፓርትመንት ቴክኖሎጂ እና ኮምፒውተር ሳይንስ። ይህ ዲፓርትመንት ኮምፒውተር ሳይንስ፣ ሶፍትዌር ኢንጂነሪንግ የሚል ሲሆን ዩኒቨርሲቲ ውስጥ ገብተን የምንቆይበት ጊዜ ወይም የምንማርበት ጊዜ ከሶስት አመት እስከ አራት አመት ነው። ይህ የኮምፒውተር ሳይንስ ወይም ሶፍትዌር ኢንጂነሪንግ የስራ አድል፣ የፕሮግራም ሰራተኞች፣ የኤአይ እና የዳታ ሳይንሶችንም ይይዛል። ይህ የኮምፒተር ሳይንስ እና ሶፍትዌር ኢንጂነሪንግ ዲፓርትመንት እጅግ የሚጠቅም ሲሆን የተቀጠረው ደሞ ሰው ከ80 ሺህ እስተ 150 ሺህ ዶላር በዓመት ውስጥ ያገኛል። በጣም በጣም ኤክስፔንሲቭ የሆነ ዋጋ ነው። ስለዚህ የመጀመሪያው ላይ ያስቀመጥኩላችሁ ኮምፒውተር ሳይንስ ወይም ሶፍትዌር ኢንጂነሪንግ ነው። ሁለተኛው የሕክምናና የጤና ሳይንስ ሲሆን፣ ይህ ዲፓርትመንት ሜዲሲን፣ ነርሲንግ አንድ ፋርማሲንግን የያዘ ነው። ይህ በዩኒቨርሲቲ ውስጥ ገብተን የምንማርበት ጊዜ የሚያስፈልገው ከአምስት ዓመት እስተ ሰባት ዓመት ነው። የስራ ዕድሎችም ዶክተር መሆን ይቻላል። ነርሶች ነርስ መሆን ይቻላል። አንድ ፋርማሲስት መሆን ይቻላል። ይህ የስራ ዘርፍ የደሞዝ መጠኑ ከ70 ሺህ ዶላር እስከ 250 ሺህ ዶላር ያስገኛል። ይህ በጤና መስክ ስራ ማግኘት ከሁሉ በላይ የተዘረጋ እድል አለው። ማለትም በጣም የሚጠቅም የስራ ዘርፍ ነው። ሶስተኛ ኢንጂነሪንግ መስኮች ነው። ይህ ዲፓርትመንት የሚይዛቸው ኤሌክትሪካል ኢንጂነሪንግ፣ መካኒካል ኢንጂነሪንግ፣ ሲቪል ኢንጂነሪንግ፣ ሶፍትዌር ኢንጂነሪንግ ነው የሚይዝ። ይህ ግቢ ውስጥ ገብተን የምንማርበት ጊዜ ከአራት ዓመት እስከ አምስት ዓመት የሚወስድ ነው። የስራ እድሎችም የመንገድ የኢንፍራስትራክቸር እና የሶፍትዌር ፕሮጀክቶችን እንድንሰራ ያደርገናል። ይህም ደሞዙ ከ60,000 ዶላር እስከ 120,000 ዶላር ይደርሳል። ኢንጂነሮች ያለምን መለወጥ እንደ ህንፃ ያሉ ጥበቦችን የሚሰሩ የተከበረ ሙያ ነው። አራተኛ የዲጂታል ንግድና ፋይናንስ። ይህ ዲፓርትመንት ቢዝነስ ኢኮኖሚክስ አካውንቲንግ ኤንድ ዲጂታል ማርኬቲንግን ያጠቃልላል። የትምህርት ጊዜው ከሶስት እስከ አራት ዓመት የሚቆይ ሲሆን የሥራ ዕድሎችም የንግድ ምክር ቤት፣ የዲጂታል ማርኬቲንግ፣ የኢኮኖሚክ ባለሙያ ያደርጋል። ይህ የገቢው ጣሪያ ከ60000 ዶላር እስከ 200000 ዶላር ያስገኛል። የዲጂታል ንግድ በመሆኑም በአሁኑ ዘመን ሰው በቤት ውስጥ እንኳን የገንዘብ ሥራ ማድረግ ይችላል። አምስተኛ፣ የአርት እና የሙዚቃ መስኮች። ይህ የስራ ዘርፍ የሚይዛቸው ዲፓርትመንቶች ፊልም ፕሮዳክሽን፣ ግራፊክ ዲዛይን፣ አኒሜሽን፣ ፊልም ኤንድ ሚውዚክ። ይህ በግቢ ውስጥ ገብተን የምንቆይበት ሰዓት ከሶስት ዓመት እስከ አራት ዓመት ሲሆን የስራ እድሉም የሙዚቃ ፕሮዲሰሮች፣ የዲዛይንና የኤዲተር ይህ የገቢው ክልል ወይም የደሞዝ ጣራው ከሺ ዶላር እስከ 100 ዶላር ወይም ከዚያ በላይ ሊሆን ይችላል። እንደ ዲጂታል ዘመን ሲኪል ያላቸው ስኪል ያላቸው አርቲስቶች ወደ ታላቅ እድል እየገቡ ነው። ስድስተኛ የኤአይና ሳይበር ሳይንስ ይህ ዲፓርትመንት አርቲፊሻል ኢንቴሊጀንት ኤንድ ሳይበር ሴኩሪቲ ዲፓርትመንት ነው። የሚፈጅብን የትምህርት ጊዜም ቆይታ አራት ዓመት ሲሆን የስራ ዕድልም የኤአይ ሙዚቃ ተቋማት፣ የሳይበር ኩባንያዎች ናቸው። የደሞዝ ጣሪውም ከመቶ ሺህ ዶላር በላይ ነው። ኤአይ የወደፊቱ ስራ ነው። በዚህ መስክ የተማሩ ሰዎች እጅግ ይጠቀማሉ። በአጠቃላይ እንደዚህ አይነት ዲፓርትመንት የራሳችን ጊዜ ዋጋና እድል አላቸው። አስፈላጊው ነገር የተፈላጊውና የልብ እንቅስቃሴዎች እንደተከታተሉ ነው። ትምህርት የሚቀርበው እንደ እንደ መንገድ ነው እና ስኬት የሚመጣው ከተግባር ነው። የዛሬው ምልግባ ዲፓርትመንታችን ይህንን ይመስላል። ይህ ቻናል ከተመቻችሁ ላይክ፣ ሰብስክራይብ ማድረግ እንዳይረሳ። አመሰግናለሁ።